የኢትዮጵያ ሚዲያ ልኅቀት ማዕከል ይፋዊ የስራ ማስጀመሪያ መርሃ ግብር ተካሂዷል። በመርሃ ግብሩ ላይ የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ በኢትዮጵያ መልክ የተቋቋመው የሚዲያ ልኅቀት ማዕከል የኢትዮጵያን ብሔራዊ ጥቅም በማስጠበቅ የመረጃ ተደራሽነትን ለማስፋት የጎላ ሚና ይኖረዋል ብለዋል። ኢትዮጵያን የሚመስል የኢትዮጵያን ብሔራዊ ጥቅም ማዕከል ያደረገ ፕሮፌሽናል የሚዲያ ስርዓት በመገንባት የህዝብን የመረጃ ተደራሽነትና ተጠቃሚነት ለማረጋገጥና የሀገራዊ ብሔራዊ ጥቅምን ለማስከበር የማይተካ ሚና ይኖረዋል። በርካታ ብዙሃነቶች ቢኖሩንም አንድ ሀገር አለን፣ ብሔራዊ ጥቅም አለን። ስለዚህ ለብሔራዊ ጥቅማችን መስራት ለአንድ ወገን እንደ መስራትም አይደለም፣ ለሀገር መስራት ነው። የኢትዮጵያ መገናኛ ብዙኃን በአራት ጉዳዮች ላይ ወጥ አረዳድና የይዘት ስምምነት ሊኖራቸው እንደሚገባ በተለይም ብሔራዊ ጥቅምን ማስከበር፣ አንድነትን ማጠናከር ሊሰሩባቸው የሚገቡ ጉዳዮች መሆናቸውን የጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪ ሚኒስትር ሙሐዘ ጥበባት ዳይቆን ዳንኤል ክብረት ገልጸዋል። የመጀመሪያው ብሔራዊ ጥቅም የኢትዮጵያን ብሔራዊ ጥቅም ምንጊዜም ቢሆን የማይረሳ የትኛውም የአሜሪካ ሚዲያ የአሜሪካ የኒኩሌር እና የአቶሚክ ቦምብ የት ቦታ እንዳለ ሲዘርዝር አታገኙትም። የኢትዮጵያ ሚዲያ ግን የኢትዮጵያ ስትራቴጂክ ማዕድናት እዚህ ቦታ ይገኛሉ እንዲህ እየሆኑ ነው እያለ በየቀኑ ሲያወጣ ግን ታገኙታላችሁ። ይህን የኢትዮጵያ ሚዲያ ነው ለማለት ስ የኢትዮጵያ ሚዲያ የኢትዮጵያን ህብረብሔራዊ አንድነት የሚያጠናክር ሚዲያ መሆን አለበት። ሚዲያው ምንም ቢሆን ሰዎች ወደ አንድነት፣ ወደ መሰባሰብ፣ ወደ ጋራ ጉዳዮች እንዲመጡ የሚያደርግ ትርክት እንጂ ሰዎችን የሚያበጣብጥ የሚያለያይ፣ የሚያናችፍ ትርክት ውስጥ የሚገባ ከሆነ እሱ የኢትዮጵያ ሚዲያ አይደለም። ኢትዮጵያዊ ሚዲያ ኢትዮጵያዊ ጋዜጠኛ ዓለም አቀፍ ሂደቱን በጠበቀ መልኩ መሆን አለበት ሲሉ ደግሞ ዶክተር ሳምሶን መኮንን ተናግረዋል። ፕሮፌሽናሊዝሙን ለሀገር ብሔራዊ ጥቅም ማስከበር የፍሪደም ኦፍ ኤክስፕሬሽን እንዳለ ሆኖ ሙያዊነቱ እንዳለ ሆኖ ኢቲካል ኮድ ኦፍ ኮንዳክቱ እንዳለ ሆኖ ግን ደግሞ ኢትዮጵያውያንና ኢትዮጵያ ላይ ጥቅሙ የሀገር ጥቅም ላይ ፎከስ አድርጎ የሚሰራ ኢንዱስትሪ መፍጠር ይኖርብናል ብለን ነው ያሰብ ነው። ከዚህ አንጻር ኢትዮጵያዊ የሆነ ሚዲያ ኢትዮጵያዊ የሆነ ጋዜጠኝነት መፍጠር አስፈላጊ ነው። አዲስ አበባ ዩኒቨርሲቲ የሚዲያ የልኅቀት ማዕከልን በመደገፍ ረገድ የበኩሉን አስተዋጽኦ እንደሚያደርግ የአዲስ አበባ ዩኒቨርሲቲ ፕሬዚደንት ዶክተር ሳሙኤል ክፍሌ ተናግረዋል። ለኢንዱስትሪው ፍላጎት ምላሽ የሚሰጥ የፕሮግራሞች አቀራረጽ የሙያ ሰርቲፊኬት፣ ፕሮፌሽናል ሰርቲፊኬት ያስፈልጉናል ብለን በቅርቡ የአዲስ አበባ ዩኒቨርሲቲ ሴኔት ለኢንዱስትሪ ፍላጎቶች ምላሽ የሚሰጥ የፕሮፌሽናል ሰርቲፊኬት ደረጃ ህጋዊ የዩኒቨርሲቲ ደረጃ የስልጠና ፕሮግራሞች እንዲሆን ወስኗል። አሁን በዚህ የሚዲያ ልኅቀት ማዕከል ውስጥ በዚህ ባች ከተመለመሉትና ወደፊትም ከሚኖሩት ጋር አለም በፍጥነት እየተቀየረ ነው። ካሪኩለሙም በፍጥነት እዛ ለውጥ መቀየር አይቻልም። የሚኖረው ጉለት ደግሞ በየነጋታው እየታወቀ ነው የሚሄደው ያንን ተከታትሎ የሚሞላ የሙያ ሰርቲፊኬት ያስፈልገናል። በመርሃ ግብሩ ላይ የፌዴራል ከፍተኛ አመራሮች፣ የተለያዩ የመገናኛ ብዙሃን ሰራተኞች፣ የአዲስ አበባ ዩኒቨርሲቲ የስራ ኃላፊዎች ተገኝተውበታል።